ቤታችን የደርሶ መልስ ፕሮግራም በሀገራችን የሚገኙ የተለያዩ ከተሞችን እናያለን፣ እንጎበኛለን። ከከተሞቹ ባህል ጋር፣ ከታሪካቸው ጋር፣ ካላቸው ማዕድን፣ ከቱሪስት መዳረሻቸው፣ ከሁለንተናዊ ሀብቶቻቸው ጋር እንተዋወቃለን። የከተሞቻችንን ወግ እናያለን፣ እንቃኛለን። ዛሬ ያለሁት ሻኪሶ ላይ ነው። ሻኪሶ የወርቅ ምድር ናት። ሻኪሶ ወርቅ ላይ የበቀለች ከተማ ናት። ቶላላላመታፊላቶድላላ አመሰግናለሁ። ሻኪሶ በጠዋቱ ዮያ እንኳን ደህና መጣህ ብላ ተቀብላኛለች። ያለሁት ከሻኪሶ ሰፈሮች ውስጥ አንዱ በሆነው ሄሎያ አካባቢ ነው። በዚህ በሄሎያ አካባቢ እጅግ ታዋቂ የሆነ የጉጂ ባህላዊ ምግብ ቤት ውስጥ ነው ያለሁት። እዚህ ቁርሴ ልበላ ነው። ይሄኛው ኮፋ ይባላል። ይሄኛው ደግሞ ኮፋ ዳቦ ወይም ኮፋ በቆሎ። ይሄኛው ደግሞ ቁንጭሳ ነው የሚባለው። ይሄ እርጎ ነው። ይሄ ደግሞ ሜኤ ወይም ቀዝቃዛ ወተት ነው። አቀራረቡ ደስ ይላል። ቂቤው በጣም የቂቤው ጣዕም ራሱ ደስ ይላል። ከቆጮ ጋር ተዋህዶ ነው የተሰራው። እንዲህ አይነት ምግቦች በኢትዮጵያ ውስጥ በተለይ በደቡብ በደቡብ ምዕራብና ደቡብ ምስራቅ ኢትዮጵያ ይዘወተራል። እዚህም ጉጂ አካባቢ በጣም የሚበላ ከቆጮና ከቂቤ የሚሰራ ለተከበረ ሰው የሚቀርብ ባህላዊ ምግብ ነው። በጣም ነው የሚጣፍጠው።

ልሞክሮ ነው። ከእኔ ጋር ዛሬ ሻኪሶን ቀኑን ሙሉ በደርሶ መልስ አብረን እንውላለን። አብረን እንጓዝ። አመሰግናለሁ። ይሄ ቡና ነው? ማኛ ቡና ነው። የምን ቡና ነው? የጉጂ አንድ ላይ ስንት ብር ነው? ወዘናው ደስ ይላል። ማኛ ቡና ነው ብለዋል። በጣም ነው ማመሰግነው። በኦዶ ገበያ ውስጥ የነበረኝን የተለያዩ እቃዎች ጎብኝች ያለው በጣም ደስ ይላል፣ ገበያው በጣም ያምራል። በቀጣይ ሌላ የሻኪሶ መገለጫ የሆነ በሻኪሶ ከተማ የሚገኙ ሌላ መገለጫዎችን አብረን እናያለን። ከኔ ጋር ተጓዙ አቶላ ላቶላላላመታፊ ያለሁት ከወርቃማው አዋጣ ወንዝ አናት ላይ ነው። የአዋጣ ወንዝ የሻኪሶ ከተማ መግቢያ ላይ የሚገኝ ነው። በዚህ ወንዝ ላይ ወገኖቻችን በባህላዊ መንገድ ወርቅ ያወጣሉ። ሻኪሶ የወርቅ ምድር ሻኪሶ አፈሯ ድንጋዩዋ ሁሉ ነገሯ ወርቅ ውድ ማዕድን የሆነ በሻኪሶ ከተማና አካባቢዋ ዙሪያዋ ከሰላሳ ሰባት አይነት በጣም በጣም በጣም ውድ ማዕድናት ይገኛሉ፣ ወርቅና ኤመራልድን ጨምሮ። ይህ የአዋጣ ወንዝ ሲፈስ ቀለሙ፣ ከለሩ ራሱ ወርቃማ ነው። ምናልባት ወንዙን ራሱ ውሃውን ብንይዘው ወርቅ ሊሆን ይችላል። የምነግራችሁ አንድ ሚስጥር አለኝ። ያ የእንጨት ቤት ያንን የእንጨት ቤት ምን እንደያዘ ሚስጥሩ ምን እንደሆነ እነግራችኋለሁ። ተከተሉኝ፣ አብረን እንጓዝ። ይሄ ቤት ከሻኪሶ ታሪክ ጋር የሚገናኝ በጣም በጣም የሚገርም ታሪካዊ ቤት ነው። ስሙ ማማ ልንለው እንችላለን። በወቅቱ ልክ ሊሆን ይችላል፣ በዚህ ዘመን ስናስበው ትንሽ ሊያስቅ ይችላል። ከሻኪሶ ከተማ የሚወጡ ሰዎች ወርቅ ቆፍረው ወይም ወርቅ ስራ ላይ ተሰማርተው የወጡ የነበሩ ሰዎች ወይም ግለሰቦች በዛ ዘመን ወርቅ መስራት መነገድ ይፈቀድ የነበረው ለመንግሥት ብቻ ስለነበረ ወርቅ ይዘው ከከተማው እንዳይወጡ እዚህ ቤት ይገቡና ኮሶ ይጠጣሉ። ኮሶ ከጠጡ በኋላ ከትንሽ ቆይታ በኋላ ወደታችም ወደ ላይም ስለሚላቸው ወርቁን ከዋጡ ምናልባት ወደ ላይ ሲላቸው ያለው ይወጣል፣ ወደ ታችም ሲላቸው ያለው ይወጣል። ና በጣም ነው የሚያዝናናው፣ ግን በወቅቱ ይሄ ነበረ ትክክለኛው መፍትሄ። ና አሁን ላይ ግን ነገሮች ተሻሽለው፣ ነገሮች ተስተካክለው፣ እዚህ ከተማ ላይ ማንኛውም ሰው አቅሙ የሚችል ሰው በሚችለው የኢንቨስትመንት መጠንና የኢንቨስትመንት አማራጭ የወርቅ ስራ ላይ መሰማራት ይችላል። አሁን ወደ ጨዋታ። ይህ ቦታ አዋጣ የወርቅ ማውጫ ቦታ ነው የሚባለው። በዚህ አካባቢ በባህላዊ መንገድ ወርቅ የሚያወጡ ወጣቶችን አግኝቻለሁ። ዛሬ ለየት ያለ ውድድር ነው ያለን። በባቲያ ወርቅ የያዘ አሸዋ አቅርበናል። እዚህ ፊት ለፊታችን አራቱ ወጣቶች በሁለት ቡድን ይከፈሉና ወርቅ የማውጣት ውድድር ያደርጋሉ። የመጀመሪያው ዙር ተወዳዳሪዎች መልካሙ ባይሴና ታምሮ ኡራጎ፣ ሁለተኛ ዙር ተወዳዳሪዎች ገልገሎ ቡርሳና ታሪኩ አልዬ። እዚህ ያላችሁ ሁሉ ለውድድሩ ዝግጁ ናችሁ? ዝግጁ ናችሁ? እስኪ አንድ ጊዜ ሞራል አንድ ጊዜ ሁላችሁም ሻኪሶ በሉ። ውድድሩ ቶሎ ብሎ ጨርሶ ወርቅ ያወጣ ሽልማት አለው ከሁለታችሁ። ስለዚህ ዝግጁ አንድ ሁለት ሦስት ይሄው አለው! ይሄው አለው! ታምሩ በፍጥነት በማውጣት የዚህኛው ዙር አሸናፊ ሆኗል። አንድ ጊዜ ለታምሩ። ሁለተኛው ዙር ውድድር፣ አንድ ሁለት ሶስት፣ ጀምሩ! ሞራል ሞራል ሞራል ኦራን ገልገሎ የሁለተኛው ዙር አሸናፊ ገልገሎ ቡርሳን በጣም እናመሰግናለን የውድድሩ አሸናፊ ታምሩ ኡራጎ በሁለተኛው ዙር ገልገሎ ቡርሳ ታምሩ ኡራጎ የሁለተኛው ዙር አሸናፊ ገልገሎ ቡርሳ። በደርሶ መልሳችን በኢትዮጵያ ውስጥ የሚገኙ የተለያዩ ከተሞችን ከእናንተ ጋር እናገናኛለን። አብራችሁኝ ተጓዙ። አመሰግናለሁ። ቻው ዮያ በጣም ማመስገን የምፈልገው የሻኪሶ ከተማ የባህል ቡድን አባላትን ነው። የሻኪሶ ከተማ የባህል ቡድን አባላት ይኸው ከሻኪሶ ከተማ የተሰጠኝን የጉጂ ባህላዊ ልብስ እንደዚህ አሳምረው ባህሉን መሰረቱን ሳይለቅ አልብሰውኛል። በጣም አመሰግናለሁ። ወይዘሪት ገነት ገዳ የሻኪሶ ከተማ የቱሪዝም ጽፈት ቤት ኃላፊ፣ መምህር መስፍን በዳዳ የሻኪሶ ከተማ ነዋሪ እና ከ52 ዓመት በላይ በመምህርነት ሀገራቸውንና ህዝባቸውን ያገለገሉ አንጋፋ ባለሙያ፣ አቶ ከበደ ግርጃ የከተማው ነዋሪና ኢንቨስተር ጉዬ ጩልቄ ሻኪሶ ከተማ ከንቲባ ጽህፈት ቤት ኃላፊ አብረውኝ ምሽት ጨዋታችን ላይ አብረውኝ የሚቆዩ ናቸው። ጨዋታችንን የምንጀምረው በሻኪሶ ከተማ የባህል ቡድን የሚቀርብልንን የጉጂ ብሔረሰብ አንድ ሙዚቃ በማስቀደም ነው። ሙዚቃውን

መስፍን በዳዳ እነው ወደ ሻኪሶ ከተማ ምን እግር ጥሎት መጡ? በቅድሚያ ስለ ሻኪሶ ለመናገር ወይም ለመመስከር እድል በማግኘቴ በጣም ፈጣሪን አመሰግናለሁ። ሻኪሶ የመጣሁት እጣፈንታ ነው ልበለውና ዝውውር ጠይቄ ነው የመጣሁት። ሻኪሶ አንደኛ ደረጃ ትምህርት ቤት ተመደብኩ። በዛን ሰዓት ከሶስት ትምህርት ቤት በላይ ከአራት ትምህርት ቤት በላይ የለም እዚህ ወረዳ ውስጥ። እንደ ዩኒቨርሲቲም እንደ ኮሌጅም እንደ ኤሌመንተሪም እንደ ሁሉ ነገር ነው ይሄ ኤሌመንተሪ የሚባለው ትምህርት ቤት ያኔ። ለዚህ የት ነው የተወለዱት? እኔ እዚህ ሰሜን ሸዋ። እሺ። ፊቼ አካባቢ። እሺ። አዲስ አበባ ነው የተማሩት? ከአንደኛ እስከ 12 ነው እስከ 12 እዛ ተምሬ ከዛ ደብረብርሃን መምህራን ትምህርት ኮሌጅ ገባሁ። እኔ እንደውም ልወት ያኔ በዛ ዘመን በጣም ብዙ ሰው ከተማን ይመኛል። እርስዎ ደግሞ ከተማ ገብተዋል። ትንሽም የዛኔው ከተማ ቡጊ ቡጊም ብለዋል፣ በረሃም ሄደዋል። ከዛ ሁኔታ የዛሬ 450 ዓመት በፊት ከነበረችው አዲስ አበባ ተነስተው ወደዚህ ሲመጡ ቅር አላለዎትም? ደስታ ነው ምክንያቱም መምህርነት በዛን ሰዓት ቃለ መሀላ ተፈጽሞ በፍቅር የምንገባበት ነው። በተለይ የሰው ፍቅር፣ የሰው አቀባበል አብዛኛው እንዳውም ትምህርት ቤት ሆኜ ገጠር በዚህ በኩል ወደታች ሎሎቱ፣ ለሎቱ፣ ተንቦ፣ ሰባሎላ፣ ሌሞ፣ ቆርባ፣ ዲዶላ፣ ዲባበቴ፣ እነዚህን ደርሜ ዳዋ እነዚህን በወሬ አይደለም በእግር ረግጬ ዞሬ ነው የሰራኋቸው የበለጠ ፍቅሬ እየጨመረ በተለይ በማስተማር ስራ በልጆቼ ላይ ያየሁት ለውጥ በተለይ ያኔ ፈተና ነው ተማሪዎች ከስምንት ነው የሚያቋርጡት ብያለሁ ሃይስኩል ስለሌለ አሁን ደግሞ የማየው ለውጥ በትምህርት ዙሪያ እጅግ በጣም ደስተኛ ሆኜ ነው እየሰራሁ ያለሁት አቶ ከበደ የሻኪሶ ከተማ ተወላጅ ነት አሁን ሳባ ብሩ ይባላል እኔ የተወለድኩት ለወልቶ አካባቢ ነው ማለት ሳባ ብሩ ወረዳ ውስጥ ነው አሁን ያለው የዛን ጊዜ የሻኪሶ ወረዳ ነው የሚባለው ወደ ሻኪሶ ከተማ ለምን ጉዳይ መጡ ወደዚ ወደ ሻኪሶ ከተማ እኔ ገጠር እያለሁኝ ተማሪ ነበርኩ በ1983 ትምህርት ሳቋርጥ የሰባተኛ ክፍል ተማሪ ነበርኩ ከዛ ወደ ቤት ሲመለስ ማለት ነው ወደ ገጠር ወደ ዲዶላ አካባቢ ወደዛ ስገባ አሁን ወርቅ ተፈቅዶ ወርቅ እየተሰራ ነው ያለሁት። ከዛ በኋላ ቀስ ብዬ ወደ ንግድ ገባሁ። ከዛ አንዳንዴ እየከሰርኩ፣ አንዳንዴም እየተነሳሁ ቀስ ብዬ ከገጠር ወርቅ እየገዛሁ ወደዚሁ ወደ ከተማ እያመጣሁ እየሸጥኩ ነበር። በቃ ወደዚህ ወደ ከተማ እየሸጥኩኝ እዚሁ ቦታ አመቻቸው ሁኝና ቤትንም እዚህ አደረግኩ። ከዛ በኋላ ግዢም እዚህ ጀመርኩ። በሁለት ሺህ ሁለት ዓመተ ምህረት ደግሞ በግል ወርቅ የመነገድ ፍቃድ መንግስት አወጣና ወደ ግል ፍቃድ አወጣሁኝ። ከዛ ለብሔራዊ ባንክ ወርቅ መሸጥ ጀመር። እኔ አሁን ቅድም ወርቅ አወጣው በባህላዊ መንገድ እና ልክ ወርቁን ሳየው የእውነት አልመሰለኝም ሲያብረቀርቅ ድንግጥን ያልኩት ከአሸዋው መሀል ወርቅ ሳገኝ እና ልክ ከአሸዋው መሀል ገንዘቦትን ያገኙ ቀን ምንድን ነው የተሰማት? በነገራችን ላይ ወርቅ የዛን ጊዜ ሲሰራም ለእኔ አዲስ አልነበረም። ህፃን እያለውም አባቴ ይሰራል፣ የተላላቅ ወንድሞቼ ይሰራሉ፣ ጎረቤቶቼ ይሰራሉ። ስለ ወርቅ በጣም አቅ ነበር እያየሁ አቅ ነበር። ከወርቅ በሚያገኙት ብር ነው እዚ ሲያስተምሩኝ የነበረ እና የዛን ጊዜ ስላገኘው የራሴ በፊት ከሰው እወስድ ነበር፣ ሰው ይሰጠኝ ነበር። አባቴ ወንድሜ፣ ዘመዶቼ ይሰጡኝ ነበር። ከዛም በኋላ የራሴ ስርቼ ሳገኝ በጣም ነው ደስ ያለኝ። የውጭ ሀገር ሰዎች ወደ ሻኪሶ ሲመጡ የት ይሂዱ? ምን የቱሪዝም መዳረሻ አለ? ምን ያድርጉ? ሻኪሶ በቱሪዝም ሀብት የበለጸገች ሀገር ናት። ስፔሻሊ እንደ ሀገር የምትታወቅበት በማዕድን ሀብት ነው። የተለያዩ ማዕድን አላት። በመቀጠል የቡና ኮፊ ቱሪዝም ላይ የሚመጣ እንግዳ ካለ የምታስተናግድ ከተማ ናት። ከዚህ በተለየ ደግሞ ያው የአለባበስ ስርዓታችን ራሱ የሚጎበኝ ነው። ባህላዊ ቱልፊታችን ይጎበኛል። ተፈጥሮ ሀብታችን ይጎበኛል። ከርሰ ምድር ላይ ያለው ማዕድን ይጎበኛል። ገጸ ምድር ላይ ያለው ቡና፣ ሙዝ፣ ሸንኮራ፣ የተለያዩ ፍራፍሬዎች አሉን። ሻኪሶ ከተማዋ አሁን ምን ትመስላለች? በቀላሉ ለማደግም የተለያየ የስራ ለማስራትም ምቹ ነች። ስለዚህ አገር ውስጥም ያለው ውጭም ያለው መጥቶ ሻክሶ ናጎምት ኢንቨስትመንት ማስራት ይቻላል። ዙሪያችን ደግሞ የተለየ ወንዝ ሀወጣ የምንሎ አለ፣ የተለየ ወርቅ አለ፣ ቡና አለ፣ የተለየ የቡና ሳይቶች አለ፣ ደረቅና እርጥብም አለ። ስለዚህ ሻኪሶ መጥቶ ያው ዛሬ እዚህ መታችሁ፣ ወርቅም በራሴ አጥቤ አይታለሁ። ስለ ሌሎቹም መጥቶ ወርቅ ላይ ማስራት ይቻላሉ። ከተማዋን ዞሬ አይቻለው። አይናችንን ጨፍነን ስንሰማ ኢትዮጵያን ነው የምንሰማው። ኢትዮጵያን ሻኪሶ ከተማ ኢትዮጵያን ትመስላለች። ይህንን ዛሬ በነበረኝ ቀን ውሎ ምንም ማስረጃ መሆን ይችላለሁ። ጋሽ መስፍን ሻኪሶ ከተማ ውስጥ ድሮ ሙዚቃ ፕሮግራም ታዘጋጅ ነበር አይደል? በአጋጣሚ በአንድ ወቅት የሻኪሶ ትምህርት ቤት ባልታወቀ ምክንያት ተቃጥሎ ከነበሩት 29 ክፍሎች 23ቱ በአንድ ሌሊት ተቃጥሎ አለቀ። በዛን ሰዓት ዘጠኝ መቶ ተማሪዎች ነበሩ። ትምህርት ቤት ውስጥ ሲተናገዱ የነበሩት ሶስት ክፍል ብቻ ይተርፋል። ተማሪዎች ተበታተኑ። መማሪያ ያተው ከዛ በኋላ ያለን አማራጭ ያኔ ምንም አይነት ባለሀብት እዚህ ከተማ የለም። ሁሉም የመንግስት ሰራተኛ የማዕድን ሰራተኛ ነው። ስለዚህ አዲስ አበባ የሚገኘውን ዋናውን የፖሊስ ሰራዊት ባንድ ድጋፍ እንዲያደርጉልን በደብዳቤ ጠየቅን። በምን ጠይቅበት ሰዓት የተሰጠን ምላሽ እጅግ በጣም የሚያረካ አስደሳች ነበር። ሙሉ ባንዱን ፈቀዱልን። ከወላይታ ጀመርን ትርኢት ማሳየት አርባ ምንጭ፣ ዲላ፣ ይርጋለም፣ አለታ ወንዶ እነዚህ ከተሞች ላይ እያሳዩ ለአንድ ወር ከእነሱ ጋር ተንቀሳቀስኩ። አርባ ሰባት ዓመት እዚች ከተማ ውስጥ በመምህርነት፣ በዳይሬክተርነት፣ በትምህርት ባለሙያነት ስሰራ የሁልጊዜ ምኞቴና ፍላጎቴ ይሄ ትምህርት ተጠምቶ የኖረ ሕዝብ የትምህርት ፍላጎቱ የትምህርት ጥማቱ እርካታ እንዲያገኝ ነው። እንደው ሻኪሶ ከተማን ለማዘመን ሻኪሶ ከተማን የተሻለ ለማድረግ ምን እያደረጋችሁ ነው? እኛ እንደ ሻኪሶ ከተማና እንደ ሻኪሶ ከተማ አስተዳደር ቱሪዝም ላይ እየሰራን ነው። ቱሪዝም ከምን ጋር ነው? ከካልቸሩ ከአካባቢ ካልቸር ጋር ነው መሄዱ። ቢያንስ ቢያንስ ከሰባቱ ቀን አራት ቀን አምስት ቀን ምን ይለብሳሉ? ይሄ የካልቸር ልብስ ይለብሳሉ። ለምን ይሄ ከተማ ሲያድግ የአካባቢ ማንነት ትቶ ሳያድግ አብሮ እንዲያድጉ ማንነቷን ይዛ እንድትቀጥል መንግስት በጣም እየሰራ ነው። ትንሿ ኢትዮጵያ ትባል፣ ለምን? እዚህ አካባቢ ወርቅ ማዕድን ስላለ ከኢትዮጵያ የተለያየ ቦታ ሰው መጥቶ ይሄ ወርቅ ፈለጋ እዚ ይገባል። ስለዚህ ትንሿ ኢትዮጵያ ትባላለች። መምህር መስፍን፣ እርሶ ያስተማሯቸው ተማሪዎች እንደው እነማን ናቸው ከፍተኛ ነጥብ ካመጡት ሴት ተማሪዎች መካከል አሁንም ሳውዲ ከሳውዲም ደግሞ ወደ ናሳ ለመዝለቅ ታይታ ልትሄድ እየተዘጋጀች ያለች አንድ ተማሪ በምሳሌነት መጥቀስ ፈልጋለሁ። ኢልሃም ጅብሪል የምትባል ከዚሁ ከሻኪሶ ከተማ ተወልዳ እዚሁ እስከ ስምንት ተምራ ባመጣችሁ ከፍተኛ ውጤት አዳማ ቦርዲንግ ስኩል ገብታ ካዳማ ቦርዲንግ ስኩል ነው የ12ኛን ክፍል ውጤት ከመላ ኢትዮጵያ ውስጥ ከፍተኛ ውጤት ካመጡ ሴት ተማሪዎች አንዷ ሆና ያለችው እና ሻኪሶ ብሩህ አእምሮ ያላቸው ህጻናት ልጆች ያላት ከተማ ናት። ገጠሩም አብራችሁኝ የነበራችሁትን በጣም እናመሰግናለን። በሻኪሶ በነበረን የደርሶ መልስ ውሎ ሁለንተናዊ ጉዳዩን አይተናል። በቀጣይ በሌላ ከተማ በሌላ የኢትዮጵያ ውብ ከተማ ደርሶ መልሳችን በእሑድ ቤት ከእናንተ ጋር ይገናኛል፣ ከእናንተ ጋር ቆይታ ያደርጋል። አመሰግናለሁ። መልካም ቆይታ ሻኪሶ።